ይቅርታ አድርጉልኝ። ሰላም ሰላም ሳይሆን ነው። ይቅርታ አላልኳችሁም ነበረ፣ በተፈጠረው ነገሮች በሙሉ ይቅርታ አልጠየኳችሁም እና ሁላችሁንም ይቅርታ ብያለሁ። እኔም እኔም በስተከ የተናገርኩ አዎ፣ እና እኔ እንትን ብያለሁ። ኢቭን እረስቻለሁ። ጋባክ ባለፈው ማለት ነበረብን። ለምጣና ያው አንቺ መሄድሽ ካልቀረ እስከምትሄጂ ድረስ ያው ይሁን ገብጠይቅሽ፣ አትቀየምኝ እና ያ በአካል ማግኘት አልችልም፣ ያው የታወቀ ነው። እና እንድታስተዋውቅ ይፈልግ ወንድምሽን አላልኩም፣ አባትሽን ማለት አንተ ራሱ ይህን ድፍረት ታገኘ ማለት? አይ እኔ አሁን አይደለም፣ እንዴት አቅካለው? ባህሪህን እንዴት ደፋር ሆነክ

ሐሳብ ጨረሰኝ ብሶ ናፍቆትሽ ሳላይሽ አሉን አይሆን። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ አለን? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ጤና። እንዴት ናችሁ አለን? ዛሬ ያው መታ ነው ልበላችሁ፣ አዲስ ሰው እየሆንኩኝ ነው ጣፍች አለዋ ቤተሰብ ያው ጠፋ ብለናል። ሰሞኑ መጥፋት ነገር አብዝተናል። ያው አንዳንድ ነገሮችን ለማስተካከል ራሴንም በደንብ እንትን እያልኩኝ ስለሆነ ራሴንም ወደ መጀመር ማንነቴ እንድመለስ ቀይ ራሴን ነገር ምናምን ወደ ጂም መሄድ ምናምን አቁሜ ነበር ቤተሰብ፣ ጂም መሄድ ምናምን አቁሜ ነበር። በጣም ነበር ጂም እና አንድ ወር ምናምን አካባቢ ጅም ሄጄ ያላቅም ነበረ ምናምን እንዲህ ሰውነት ቀነስ ቀነስ ካለባችሁ፣ ጅም አቁሜ ነበረ። አሁን ጅም ቤት ምናምን ከፍዬ ጀምሬያለሁ። እና ቤተሰብ ወደ እናንተ ደግሞ ዛሬ የመጣሁበት ምክንያት ያው ቤዚንም ካገኘኋት ትንሽ ሁለት ቀን ያው ሁለት ቀን ሆኖናል። ከትላንት ወዲያ ነበር ያገኘኋት እና ቤተሰብ ዛሬ ላገኛት ነው ሳገኛት ግን ያው ወደ እናንተ ይዤ የምመጣው በጣም ብዙዎቻችሁ በጣም ብዙ ጥያቄ እየጠየቃችሁኝ የነበረ ማለት ሀሳቧን ልትቀይር ትችላለች፣ ሀሳቧን እቺ እንድትቀየር አድርጋት እና የምትሉኝ በጣም ብዙ ሰዎች አላችሁ። እኔ ደግሞ ያንን ነገር ከዚህ በኋላ ማድረግ አልችልም። ምክንያቱም በእኔ ሀሳብና በእኔ ነገር በራሷ ፍላጎት እንጂ እኔ አስገድጃት ምንም ነገር ልታደርግ አልፈልግም። እዛ ሜዳ እግዚአብሔር ከፈቀደልን ያው ከዚህ በፊት ብያችሁ አውቃለሁ። እኔና እሷ ፈጣሪ አንድ አድርጎ ከጻፈልን ማንም ሊለያየን፣ ጊዜም ሊለያየን፣ ቦታ ሊለያየን አይችልም። ምክንያቱም እኔና እሷ ከተጻፈልን ተጻፈልን ቤተሰብ ማለት ተጻፈልን ስላችሁ፣ ያልተጻፈልኝ ነገር በግድ ለእኔ ካልሆነልኝ ብዬ ደግሞ እግዚአብሔርንም ራሴንም ለምን አስጨንቃለሁ? እና እሷ የእኔ ግራጎኔ ከሆነች የወደፊት ሚስቴ ከሆነች የወደፊት የልጆቼ እናት ከሆነች ፈጣሪ ያለው ነው የሚሆነው። ይሳካልኛል ብዬ ተስፋ አደርጋለሁ። ካልሆነም ደግሞ አልሆነም ብዬ በጣም ብዙ ጊዜ እኔ ችግሬ ደግሞ የሆነ ነገር ለምን አልሆነም ብዬ ራሴን ነበር የምጎዳው። ያ ነገር በቃ ሙጥኝ ብዬ ይዝ ነበረ። አንዳንድ ነገር ለራሴ ያልሆነኝን ነገር አሁን ለምሳሌ ለእናንተ ፈጣሪ ከእናንተ የሚወስደው በቃ ለእናንተ እንዳይጎዳችሁም አስቦም ሊሆን ይችላል። እናንተ እንዳትጎዱ እናንተ ራሳችሁን በቃ ለዛ ነገር ከተጻፈላችሁ ውጭ ደግሞ ስትሆኑ ታቁታላችሁ ሁላችሁም፣ ምን እንደሚደርስባችሁ ሳትፈልጉ ወይም ደግሞ ፈጣሪ ሳይፈቅድ የገባችሁበት ነገር ምንም ሊሰምር አይችልም፣ ምንም ሊቃናም አይችልም። የደስታም ህይወትም ልትኖሩ አትችሉ። ደስተኛም ልትሆኑ የምትችሉት ፈጣሪ ሲፈቅድ ምድር ላይ ያሉት አጠገቦቻችን ያሉ ሰዎች ሁሉ ደስተኛ ሲሆኑ ነውና የኔና እሷ ነገር ያ ነው። ግን ያው አሁንም አንድ ላይ ነን፣ አሁንም አልተለያየንም እኔና እሷ እንደ እንደ ነገርኳችሁ ከዚህ ቀደም እንዳያችሁት ቪዲዮ ጓደኛ ሞች ሆነናል፣ ሰላም አውርደናል፣ ሰላም ፈጥረናል። ግን ዛሬ ደግሞ አንድ ጥያቄ ልጠይቃት ነው። በቃ ማለት እንደዚህ ነው ጓደኛ አላችሁ ማለት የእሷን ቤተሰብ ሙሉ ምናምን አላቃቸውም፣ እና ወንድሞቿንም አልተግባባሁም። ብቻ እሷን ብቻ ነው የተዋወቅኩት። እና ዛሬ ከአባቷ ጋር እንድታስተዋውቀኝ እፈልጋለሁ፣ በኖርማል ጓደኝነት ማለት ነው። ማወቅ እፈልጋለሁ። ማለት ከእሷ ብዙ መራቅ አልፈልግም። የእሷን ቤተሰብ መግባባት እፈልጋለሁ፣ ማወቅ እፈልጋለሁ። ኖ ምንም የሚጎዳኝም ነገር ስለሌለ ብንተዋወቅ ይከፋል? እስቲ ንገሩኝ። እኔ አሁን የእሷን አባት ብተዋወቀው ና ምን ችግር አለ? ችግር አለው? ችግር ካለ ችግር አለ በሉኝ፣ ከሌለ ደግሞ የለውም በሉኝና ዛሬ እሷን ልጠይቃት ፈልጋለሁ። አዎ ቤተሰቦችሽን አስታውቂኝ፣ ያው ማለት ምንም አይደለም፣ በቃ ማለት ኖርማል እስከሆነ ድረስ። በነገራችን ላይ የሚያይ አይመስለኝም እኔ እና እሷ የምንሰራውን ነገር አባቷ ይሄን ነገር ሚያይ አይመስለኝም። እና አባቷ ወንድሞቿ፣ ምናምን ካዩ ምናልባት እንጂ አባቷ ይሄን ነገር አያይም። ያው ብዙም ሶሻል ሚዲያ ተጠቃሚ አይደለም። እና ዛሬ የሱን ነገር ልጠይቃት ነው። ፍቃደኛ ትሆናለች አትሆንም የሚለውም ደግሞ ከሷ አንደበት እንሰማለን። በቃ እንደ ጓደኛ፣ እንደ ኖርማል ጓደኛ ቤተሰቦችሽን መተዋወቅ እፈልጋለሁ። እስከምትሄጂ ድረስ ከሄድሽም በኋላ ያው ጓደኝነታችን የሚቀጥል ስለሆነ ማለት ነው። ከሄደችም በኋላ ያው በህይወታችን አዳዲስ ነገር ሊመጣ ይችላል፣ አይታወቅም ግን ሄዳም እኔ ጓደኛ ናት ማለት ስትሄድ ምተዋት ጓደኛ እንድትሆን አልፈልግም። ሆነ በቃ የሆነ ሰሞን ተዋውቀን የሆነ ሰሞን የምንረሳሳ ጓደኛ እንድንሆን አልፈልግም። የሷን ቤተሰብ ማወቅ ፈልጋለሁ፣ መግባባት ፈልጋለሁ። ጤንነቷ፣ የሷ ስልክ ባይሰራ በቤተሰቦቿ ደውዬ እሷን ማግኘት ፈልጋለሁ። እና ዛሬ እሱን ነገር ልጠይቃት ነው። አብዛኞቻችሁ አውቃለሁ እኔን የሚሰማኝ ስሜት ሁላችሁም እያነበባችሁ ደስ ባይላችሁም ግን በቃ ደስተኛ ለመሆን መሞከር ነው ማለት በነገሮች ይሁን በቃ እስቲ ይሁን በቃ ለፈጣሪ መተው ነውና፣ እሱን ነገር ጠይቅ፣ እሱ ሲፈቅድ ነው የሚሆነው። እስክትመጣ ድረስ ያው አብራችሁኙ ነው ያው ቤተሰብ። ከዚህ በኋላ ደስተኛ ሆኛለሁ። ማለት የነበርኩበት ዲፕሬሽን፣ የነበርኩበት ሀዘን ተገቢ ያልነበሩ ማለት ሲሆን ይሆናል ሳይሆን አይሆንም ነው በቃ ማለት የሆነ ነገር ወደ ህይወታችሁ ሲመጣ በቃ መምጣት ነበረበት፣ ፈጣሪ ፈቅዶታል፣ ወደ ህይወታችሁ መምጣት ነበረበት። የሆነ ነገር ስታጡ ደግሞ በቃ ያንን ነገር በህይወታችሁ ትምህርት እንድትወስዱበት፣ ያንን ነገር እንድታቁት፣ ያንን ነገር ወደ ህይወታችሁ የመጣው እናንተ ሊያስተምር እንደሆነ እንድታቁበትም አድርጎኛል። ወደ ራሴ መለስ ብዬ ራሴንም እንዳይ አድርጎኛል። ብዙ ጭንቀት፣ ብዙ ሀሳብ፣ በቃ የሆነ በቃ አይሳካልኝም አይነትም ላይነት ሰው ነበርኩኝ። እግዚአብሔር ይመስገን ከዚህ በኋላ እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ከዚህ በኋላ ሁላችንም ደስተኛ ለመሆን ነው፣ ሁሉንም ደስተኛ ለማድረግ ነው የምፈልገው። የኔም ቤተሰቦች ሁላችሁም ከኔ ጋር በጣም ያዘናችሁ ነበራችሁ፣ በጣም በንግግር ያስቀየምኳችሁም ነበራችሁ እና በጣም ይቀርታ ለዛ ነገር እናንተንም ይቅርታ አልጠየቅኩም። ይቅርታ ሁላችሁንም አስቀየሚያችሁ ከሆነ በጣም ይቅርታ። ማለት ከኔ መባሌ የሌለበት ነገር እናንተም ብያችሁ ከሆነ በጣም አዝናለሁ፣ ይቅርታ አድርጉልኝ። እና ቤተሰብ እና ቤተሰብ እና እስክትመጣ ድረስ ጠብቁ፣ አብራችሁኝ ላይ ውስቼ ከኛ ሊከፋኛል

ስታገኘው እኮ ስለቆየ እና ስታገኘኝ እንደዚህ ነው የምትሆኝ? አዎ ፈገግ ነው የሚለው። እሺ ምሳ በላሽ? አለቻለሁ ግን እንድትጋብዘኝ አልበላሁ። ቤተሰብ እንዴት ነው? ይሄንን ነገር ማለት እንድ እንድትጋብዘኝ አልበላሁም። ከበላሽ እኮ በቃ በዚህ ኑሮ ውድነት ከበላሽ በላው ነው ካልበላው አልበላሁም ጋብዘኝ ቻለኝ። በቃ በልተሻለ እንኳን በላሽ ተመስገን። ምንድነው መክሰስ የሚባል ነገር የለም። ለካ ቀርቷል። አዎ ነገ ጠዋት እንገናኛለን። ማርያምን ቆፈረኝ እና እኔ አልበላሁም፣ እኔን ትጋብሽኛለሽ። እሱ ችግር የለውም። ምሳ አልበላሁም። ቤተሰብ እና እሷ በልታለች። እኔ ስበላ አንቺ ታይኛለሽ። ለምን ይደብርሻል? አረ በጣም ደስ ነው የሚለኝ እንዲያውም አጉርስ ካለው ለእራሴ ሳልጉት አጉርስ ካለው ደስ ይለኛል። ደስ ይለኛል እና ባንቺ እጅ መጉረስ ማለት እኮ እኔ መጉረስ እኮ አጉርስ ካለው አንቺ ሳብይም ማይባልም እንዴ? ወይ አያስችለኝም። ቦታው ላይ ሰውን እኮ አያስችለኝም ቢልሽ አለው እንዳፍክ ያድርግልኝ እንዳፍክ ደግሞ ሰላም እንሳለላ በሰላም ሁኔታ ሰላም በያቸው ማለት በጣም ብዙ ነገሮች ተፈጥረዋል። እኔም አንቺም የማይሆን ውስጥ ገብተን በዛሬ ግን በቃ አዲስ ቀን ሆኖ ተቀይሮ ደስተኛ ራሳችንን ደስተኛ ለማድረግ እየጣረን ነው። ነገሮችን ደግሞ ያው ቀለል አድርገን እያለፍናቸው ነው በቃ እና ሰላም ባያቸው ማለት የምትፈልጊው ነገር እ ሁሉ ነገር አያስፈልግም። ያው እኔ ማለት የምትፈልጊው ነገር በስርዓት ባያቸው እሺ። ማሪም ሌላቸው ነው በስክል ሰላም ከልከች ያው ሰላም ሰላም፣ የሁላችንም ፋሚሊዎች እንዴት ናችሁን? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ብዝዝት ይበልልኝ። ያው ሰላም ካልኳችሁ ቆዩኝ፣ ኢቨን አልተገናኘንም ስላልተገናኘን እናንተንም ሰላም ማለት አልቻልኩም። ስቀጥል ደግሞ ባለፈው ያው ቴንሽን ላይ ሆኜ ደስታ ላይም ስለነበርኩኝ የሆነ በስትክል ያው ብዙ ሰው ያሳሰባችሁ ነበራችሁ። ኢቨን መልክታ ያልመለስኩላችሁ ሰዎች ያላናገርኳችሁ በጣም ብዙ ሰዎች ነበራችሁ፣ እና ያኔ ብላችሁ በጣም ደስ ይለኝ ነበረ። እና የሆነ ደስታ ላይ ስትሆኑ ሁሉ ነገር ነው የሚጠፋባችሁ። እና ሁሉ ነገር ማርያምን አላሰብኩትም፣ ጭራሽ አልመጣልኝም። እንደዛ የማለት ረስቼው ስለ ስለነበረ እና አፉ በሉኝ ይቅርታ አድርጉልኝ። ሰላም ሰላም ሳይሆን ነው ይቅርታ አላልኳችሁም ነበረ። በተፈጠረው ነገሮች በሙሉ ይቅርታ አልጠየኳችሁም እና ሁላችሁንም ይቅርታ ብያለሁኝ። እኔም እኔም እኔ እንትን ብያለሁ። ኢቨን አረስቻለሁ። ጋባ ባለፈው ማለት ነበረብን ግን ትዛላለንም ያው ትረዱናላችሁ ብዬ ተስፋ አደርጋለሁ። ያው ምርጥ ስለሆናችሁ ትረዱናላችሁእና ሁላችሁንም በጣም ይቅርታ ሁለታችንም ይቅርታ ብለናችኋል። አሁን ተረከ አርጋችሁልናል። እስቲ አንድ አርገናል በሉ ያው ይታወ ምንም ሲጀምር የሚጨክን አንድ ስለሌላቸው ያው እንደሚያደርጉ ጥርጥር የለውም። በባዶ ግን አደረከኝ ማለት በባዶ በዚህ ለምን እንደመጣሁ እራሱ የእውነት ቤተሰብ፣ እኔ ያው ሁሌም ታቁኛላችሁ። ሲጠራኝ ምንም በቃ እንዲያልም እንዲያልም ቀጥታ ነው የምመጣው በቃ እና በቃ ሲጠራኝ እኔ ላግኝሽ ሲለኝ እሺ ብዬ። ያው ግን ከሌላው ቀን ማለት ነው ተሻሽላለች። ቤተሰብ አላና ፈጥነሽ ወጣሽ። ማርያም ሌላ ጊዜ አንጀቴ ቆስሎ ጨጓራ ያልቆ ምናምን ነበር ማለት ነው። አስቢው ኮ ነበረ። ግን አሁን ባለንበት ትንሽ እንኳን የቆሰለ አንጀ ድጋሚ ማቁሰል አይመጡም። እ ቶሎ የምር አልቆዩም። እንደደወለልኝ በቃ ይሄ የሚበረታታ ነገር ነው፣ የሚደነቅ ባህል ነው። በዚህ መቀጠል አልፈልግም። አበሻ መሆኔን እየዘነጋሁት ነው። አሁን እንደ ፈረንጅ እናስባለን። እኔም ፈረንጅ አይደለሁም አበሻ ነኝ። እንደ ፈረንጅ እናስባለን ከዚህ በኋላ ስሙ። እሺ በቃ ተስማምቻለሁ። እናስባለን እና ሁላችሁም ደስተኞች ናቸው። አሁን ባለንበት ሰላም ፈጥረናል። ያው አንድ ጥያቄ ብቻ አልጠይቅሽ መጀመሪያ እ ለመመለስ ብቻ ነው። እሺ አሁን ባለው ነገር ደስተኛ ነሽ ማለት እኔና አንቺ ሰላም በመሆናችን ይሄን ነገር በመፈጠሩ አእምሮች ነጹ ነው አይደል? ምንም ምንም እንትን የለም ስታይ እራሱ እኮ አይ ኖ የእውነት ስታይ እራሱ አላስታውቅም። የእውነት ሰላም ሆኛለሁኝ። ማርያም ፈገግታ ይተናል። አሁን ከዚህ በኋላ ቤተሰብ የውሸት ሳቅ አልፈለገን። ይሄ የማስመሰል ሳቃል አይደል? ውስጥሽ የሆነ ነገር ኖሮብሽ በቃ ለሰው ደስታ ስትይ እንደዚህ ምት ይሆና። ደስ አንተ ነህ እምትለው እኔ አሁን ከልቤ በቃ ሙሉ ነገሬ ወጥቷል። ውስጤ በፊት ነበረ ማለት ለአንድ ወር ያህል ፈገግታ አርቆ የነበረ ግን ይጨንቃል ማለት፣ የውሸት መሳቅም የሚጨንቃል፣ የውሸት ማውራት የሚጨንቃል በቃ የሆነ ምንም እንዳልተፈጠረ ማስመሰል፣ ደም ነፍስ ነው የሚባለው በደም ነፍስች ነበር እና ያንን ነገር ደግሞ አልፎ ዛሬ ላይ ይሄንን ቀን ሳየው በጣም ደስተኛ ነኝ። ስለተረዳሽኝም በጣም አመሰግናለሁ። ምን ያልከው ግን የሆነ መጨረሻ ላይ ያልከው ቃልን አልሰማሁም። ስለተረዳሽኝ፣ ከዛ በኋላ ያለው ቃል እስቲ ደግሞ ምንድነው ያለው? ከጉን ያለው ቃል ስለተረዳሽኝ በጣም እረዳሻለሁ ማስቀየስ እያለ በዚሁ ይሁንልክ ብዬ ነው እኮ ማስቀየስ እያለ መጋጨት ምን አመጣ ይላሉ ያገሬ ሰዎች። ይብሰል እና ማለት ነው። ከመብሰሉ በፊት ግን አንድ ጥያቄ ጠይቅሽ፣ የእኛም ቪዲዮ የሚያዩት ማለት የእኛን ቪዲዮ የሚያዩት ቤተሰቦች አሉ። የኔ አሁን የኔ ማዘር ቪዲዮ አታይም። ምልሁን ምልሁን ደውላ ነው ሁሉ ነገር የምታቅም እና ያንች ቤተሰቦች ከቪዲዮ እንዴት ናቸው? የሚያውቁት ማማን አለ አባትሽ እናትሽ፣ ወንድሞችሽ ሶሻል ሚዲያ ላይ አሪፍ ናቸው? ብራዘሮች ና ሲስተር ማለት ነው። ግን እንደዚህ ቪዲዮ አያዩም። ሞር ዩቲዩብ ላይ ደግሞ ያው ብዙ ሰው እንትን አይልም፣ ይህን ያህል ፎከስ የሚሰጣ አይደለም። ግን ፋዘር እና ማዘር ጭራሽ እንደዚህ ይጠቀማሉ? አይ ለምን ብለውኛ? ያውቁ ምን እንደዚህ እንደዚህ አይሉኝም። ደውለው ወይ ብራዘር የሆነ ነገር ካለው ወይ ሲስተር እንጂ ጭራሽ ቪዲዮ አያዩ ፋሚሊዎች ብራዘር እና ሲስተር ግን የሚያዩ ይመስለኛል። ያው እኔ አላያቸውም ስልካቸው ሲጠቀሙ ግን፣ ምናልባት እነሱ ሊያዩ ይችላሉ እንጂ ቤት ውስጥ ምናምን እንደዚህ አናደርግም። ያው ሶሻል ሚዲያ ላይ አሉ ሲስተር እና ብራዘር

ትልቅ እናት አተፈራም እያልኩኝ ሳይሆን የሆነ እናትና እናት ለልጇ እንደምሳሳው አባት ብዙም አይሆን አይሳሳም እያልኩ ሳይሆን የሆነ ልጅ እናት ልጅ ሲያጠፋ መክረው ልታወት ትችላለች፣ አባት ግን ሊመታ ይችላል ሊቀጣ ይችላል። ሆነ የእናትና የአባት አለው ትንሽ እንትና እናት ሩሩ ነች፣ አባት ግን ሆነ ጭክም የማለት ነገር ነው። እና እኔ ብስማው ሁላችንም ነው እኔ ብቻ አይደለም ፋዘር ይፈራል። እኔ በጣም ነው ወዶአለ ምን ፈራ ዮነስን ነው የምትፈራው? ነው የምፈራው እንጂ አላቅ ሲባል እና አሁን እያየ ቢሆን ምን የሚፈጠር ይመስለሻል? ከሶሻል ሚዲያ እንደጠፋ ያደርገኛል። ማርያም፣ የእውነት ከሶሻል ሚዲያ እንደጠፋ ያደርገኛል። ቪዲዮ እንዳልሰራ ያደርገኛል። ደግሞ ቢዚም ስለሆነ የለም አያየም። ስልክ ላይ ከሳያደርግም ስራ ላይ ነው እንጂ ማለት ነው እና እንዲሁ ሳስበው ይልም ስለዚህ የሆነ ደህና ደህና ነገር ስንሰረኩ ማለት ነው ችግር የለውም። ባሀ ግን ሜቢ ጸብ ሲሆን የሆነ ነገር ሲፈጠር በቃ ሪል የሆነ ነገር ስለሆነ ማንንም እኮ ወላጅ እንትን አይልም አይፈቅድም። እሺ እኔ አንድ ነገር ፈል በጣም በቃ እያሰብኩበት ከራሴ ጋር በጣም እያወጣው እያወረድኩ እያሰብኩበት የሆነ ነገር ወደ ውስጥ ይመጣና ያ አንቺ መሄድሽ ካልቀረ እስከምትሄጂ ድረስ

አባትሽ ብትተዋወቁ ምን ችግር አለው? እንደ በቃ እኔ እና አንቺ ኖርማል ፍሬን የወንድ ጓደኛሽን አስተዋውቀሽ አታውቅም? አላውቅም ምንም እና እኔ ግን እኔ ፍላጎቴ ነው። ምክንያቱም አንቺ መሄድሽ ካልቀረ አንቺ ማግኘት ኖርማል ነው ብዬ እኮ ነው። እኮ አሁን አንቺ ማግኘት አንቺ ማግኘት ባልችል እና አባቴ ጋር ደውለን ልታገኘኝ ነው፣ ምን ችግር አለ? ኧረ በመድኃኒዓለም ነው። ኖ እንደኖርማል ብቻ ብንተዋወቅ ደስ ይለኛል። ባይኔ የሆነ ነገር እንኳን ችግር፣ የሆነ ነገር ሀፕን ቢያደርግ፣ የሆነ ነገር ቢፈጠር፣ እኔ እና እሱ ብንተዋወቅ አሬ የሆነስ ቀልድ ካሜራ ቀደ ቀልድ አይሆንም፣ አይደለ? እኔ አሁን ሴሪየስ ነገር ነው ማለት፣ እንደዚህ መስሎ ስላልታየኝ እዚህ ጋር ችግር ምናምን ሳይሆን እኔ ይሄንን የማድረግ ድፍረት የለኝም። በቃ እኔ ደፍሬ እሱን እንደ አይ የእውነት ነው። ምልክ ለማለት ራሱ ከበደኝ። ገባ አይደል? እኔ አሁን ለማውራት ራሱ ቃል እየጠፋብኝ ነው። እንዴት ነው ብዬ የማስተዋወቃችሁ? ምን ችግር አለ? ችግር አለ፣ በጣም ትልቅ ችግር ነው። ምን ይፈጠር ይመስልሽ? እኔ አላቅም። ምን እንጃ፣ አርጌውም ስለማላቅ ማለት፣ ከዚህ በፊት አስተዋውቄ ምናም ቢሆን አንተን ኖርማል ነው ብዬ ላስተዋውቅ እችላለሁ። ግን ከዚህ በፊት አርጌ የማላውቀው አዲስ ነገር ነው እና እንዴት ብዬና ላስተዋውቀው ይችላል ማለት አንተ ራስህ ይሄን አይ ያኔ አሁን እንዴት ደፋር ሆነ አስተዋቂ? እኔ እዚህ አሁን ንብራ ዘር አሉ እነሱ ብዬ ነው። ማለት ነገር ካልተደፈረ እንትን አይመጣውም። ምክንያቱም አንቺ አሁን ለምሳሌ አንቺ በጣም የምትፈሪው ነገር አባትሽ ሊሆን ይችላል እና አባትሽን ደግሞ እኔ ተግባብቼው አውቄው የሆነ ነገር እንኳን ቢፈጠር ድንገት እንኳን ሰው ቪዲዮ አሳይቶት የሆነ ነገር ከመፈጠሩ በፊት እኔና አንቺ ያለንን ነገር አስቀድሞ ማወቅን ስላለበት ይመስለኛል። አሁን ለምሳሌ እንደ ድንገት እንኳን አንቺ ሄደሽ እዚህ ቪዲዮቹን እንኳን ቢያይ አጥፋ ቢለኝ፣ የሆነ ነገር አድርግ ቢለኝ እኔ እናሱ ቀድመን ተግባብተን ከሆነ መግባባት አያስፈልግም ማለት። ይሄን ነገር እኔ መፍታት እችላለሁ። እሱ ካወቀ እኔ በውስጥ ጨርሰዋለሁ። አባካ የሆነ ነገር ቢፈጠር እኔ ማናገር ካለብኝ እኔ ማስማማት ካለብኝ ያ ነገር እንዲስተካከል አደርጋለሁ። ብቻ አላቅም። እኔ ከማን ከቤተሰቦችሽ ማለት ያቡ ጋር አስተዋውቀሽኛል። በ በእንትን በመጥፎ አጋጣሚም ቢሆን ያ ያክስትሽ ልጅ ነው። ከሱ ጋር አስተዋውቀሽኛል። ግን ከወንድሞችሽ ከእህቶችሽ ከእናትሽ ከአባትሽ ጋር ከቤተሰቦችሽ መሀል አሰበሽበት አሁን አሁን አሁን አይደለም አሰበሽበት በቃ ልብሽ ሲፈቅድ ይሆናል አይደል እኔ አሁን ልጫነሽ ምንም ነገር ሊቀሪ ይችላል እኔ አሁን በግድ ካላስተዋወቅሽ ምናምን ብዬ አልይዝሽም ምንም ነገር ሊቀሪ ይችላል ምክንያቱም አንቺ ላይ ተጽዕኖ እንዲፈጥር አልፈለግም ሶ አንቺ አስበሽበት ወንድሞችሽ የሚሆን እህትሽም ትሁን እናትሽም ትሁን፣ ከቤተሰቦችሽ ግን ይሁን አካልን መታወቅ እፈልጋለሁ እና እሺም እንቢ እንዳትይኝ አስቢበትና። አሁን አሁን ግን ማዘርን አግኝቻታለሁ። አደንግጭሽ ማንንም አላገኘሁ። ማርያም እንደ ማርያምን አይደለም እኔ ሐሳቤ ከፋሚሊዎችሽ አንድ ሰው በተዋወቅ ኖርማል ነው ብዬ ስላሰብኩኝ፣ አይ ነው ዘለህ፣ ፋዘር ጋር እዛ ጋር እኮ ነው የደረስኩት፣ ዘለህ፣ በቃ ዋናው ጋር እኮ ነው የደረስኩት። መጀመሪያ ወይ እህት ወይ ወንድም የሆነ ነገር ወጣ፣ ባንዴ እኮ አባውራ ጋር ነው ቶሎ ሁሉንም

በመሃልም ብሬክ ብሬክ ነው ይባላል። ምንድን ነው ብሬክ ነው ነው ከፈተና በኋላ እሺ፣ አይደለም እዛ፣ ምን አህል በመጠኩ ለክረምት ሲዘጋ ለአዲስ አመት ምናምን ነገር፣ ዊኬንድ ምናምን ነገር በቃ እስከዛ ድረስ እግዚአብሔር ያቆየን። ፈተና ሸሚያው ደርሷል። አንድ ሳምንት ነው የቀረው እና እንድትጨናነቅ አልፈልግም ሀሳብ ነው